ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ዓለም ለጋስ ሴቶች የሚያስፈልጓት መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ የቅድስት ሀገር ቀርሜሎሳውያን መነኮሳት ጋር ባደረጉት ቆይታ ባስተላለፉት መልእክት ዓለም ለጋስ ሴቶች የሚያስፈልጓት መሆኑን ገልጸዋል። የገዳማቸውን ጠቅላላ ጉባኤ በመሳተፍ ላይ የሚገኙ የቅድስት ሀገር ቀርሜሎሳውያን መነኮሳትን በቫቲካን ተቀብለው አነጋግረዋል። ለእግዚአብሔር ጥሪ ለሰጡት ምላሽ መነኮሳቱን አወድሰው በቅድስት ሀገር የሚኖሩ ቀርሜሎሳ ያት ምስክርነትንና ለሰላም የሚያቀርቡትን የዘወትር ጸሎት አስታውሰዋል። የቅድስት ሀገር ቀርሜሎስ እህቶችን፣ የቅድስት ካትሪን ማህበር እህቶችን፣ የሳሌዥያን ሜሶናውያን እህቶችንና የቅዱስ ጳውሎስ ማህበር እህቶችን በማነጋገር የገዳማውያቱን ታሪክ መሰረት በማድረግ ለእግዚአብሔር ጥሪ በቅድሚያ ምላሽ የሰጡት ድሆች፣ ንጹሐንና ታዛዥ ኢየሱስ ክርስቶስን በመከተል አንዳንድ ጊዜ እስከ ሰማዕትነት ደርሰው ስራውን የቀጠሉት ለትውልዶች መንገድ የከፈቱት በርካታ ጠንካራና ደፋር ሴቶች ናቸው ብለዋል። ቅዱስነታቸው ገዳማውያቱ ትህትናን እንዲላበሱ ኃይላቸው እግዚአብሔር መሆኑን እንዲያውቁና ወደ እግዚአብሔር ዘንድ እንዲቀርቡ በማበረታታት በዕለት ተዕለት ህይወት ውስጥ የእግዚአብሔርን ስራ መጋራት እንዳለባቸው አሳስበዋል። ርዕሰ ሊቃነ ጳጳሳቱ ንግግራቸውን ከማጠቃለላቸው በፊት በቅድስት ሀገር የሚገኙ የቀርሜሎስ ማህበር እህቶችን በመጥቀስ በጥላቻና በአመጽ በተጠቁ ቦታዎች ሆነው በንቃትና በጽሙና እንዲሁም እግዚአብሔርን በመታመን የሚሰጡት ምስክርነትና ለሰላም የሚያቀርቡትን የማያቋርጥ ጸሎት አስታውሰዋል። ሁላችንም በጸሎታችን እንተባበራችኋለን፣ በእናንተ አማካኝነት እኛም መከራን ወደሚቀበሉት ሰዎች ዘንድ እንቀርባለን ብለዋል። መረጃው የቫቲካን ዜና አገልግሎት ነው።